ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና፣ ንጹሁን ደግሞ የኖህን ቤተሰብ ለማን ቀረበ? ለእግዚአብሔር አቀረበ። የእሱ ምሳሌ ሆኖ አሁን ያድናል እያለ ጥምቀት አያድንም፣ ግን ኢየሱስ ነው የሚያድነው። ረበ ኢየሱስ ከየት መጣ? ያስተምሩ። ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ ሁለት ከቁጥር 38 ላይ ነስተ ገቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ይለ ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያደናል ብዬ አልሰብኩም። እሱ ኢየሱስ ያደናል ብዬ ሰብኳል ነው። የትኛው ኢየሱስ ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያደናል ብዬ ኢየሱስን ሊሰበክ ይገባዋል ይሄ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ፣ አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ሆኖ እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ አይደለም። በኢየሱስም አለሎ ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብኳለሁ። እሰብኳለሁ መሰበክ አለበት። ኢየሱስን እየሰብኩ ኢየሱስን ስለማያውቀው ኢየሱስን የኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ነው። ወይም እንዴት ሆነ ሲባል ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ? አለ ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለ። ክርስቲያንም ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸው ነገር እየመረጠ ሲወስድ እሱም ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦቪስ አርዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራ ክርስቲያን እያለ ራሱን ይጠራል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ስጋዬን የሚበላ ደምንም የሚጠጣ የዘላለም ሕይወት አለው ብሎ አይ ስጋና ደም እኮ አይደለም፣ አይ ኢየሱስ ነው የሚያድነው እንጂ ስጋ መብላት ሕይወትን እንዴት ስጋ መብላት ደምን መጠጣት እንዴት የዘላለም ሕይወት ያሰጣል? አያስጠጥም እሱ ካለኝ፣ ይህንንም ምን እለዋለሁ ጌታ ኢየሱስ ክርስቶስን ተቀበል፣ አንተና ቤተሰቦችህ ትድናላችሁ ብዬ ወንጌል እንመሰክርለታለሁ። ስለዚህ ለእነዚህ ሰዎች ሲጀመር ወንጌል ነው የሚያስፈልጋቸው፣ ኢየሱስ ነው የሚያስፈልጋቸው እንጂ። ስራ ማለት ምን እንደሆነ አሁን አሳያለሁ። ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር። ሁለቱም ከጠቀሱት ጥቅሶች የኤፌሶን ሁለት ላይ ልጀምር እና ልጨረስ፣ የመጨረሻ ሀሳብ እንዳይራዘም። ኤፌሶን ሁለት ሁለት ስምንት እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ አሁን። ብዙ ጊዜ ጸጋው በእምነት አድኗቸዋል፣ አሜን እላለሁ እንደ ክርስቲያኖች። ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል ከእኛ አይደለም። ኦብቪየስሊ ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከስራ አይደለም፣ ከስራ አይደለም። እሺ የቱ ነው ግን ከስራ ያልሆነ እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር ሰው ከእግዚአብሔር ለመወለድ ሰው ልጅ ለመሆን አንዳችም ስራ አይሰራም። እንዲሁ እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል ቅድም እንዳለው ሮሜ ስድስት ውስጥ አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን? እኛ ጌታን ስንቀበል እንዲሁ አይደለም። ይመለ ተቀብለናል በቃ ያጥ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድን ነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ። ስለዚህ ወንጌልን እንደሆኑ ሆኑ ግሩፖች ሳይሆን እንደ ሐዋርያት እኛ እናረዳለን። ስለዚህ ለመፈጠር አንድ ሰው መስራት አይጠበቅበትም። ሁለተኛው የያቆም መልእክት ላይ አንድ የዳነ ሰው ግን በክርስቶስ ኢየሱስ የተፈጠረ ሰው አይ እምነት ብቻ እምነት ብቻ ነው የሚያድነው ስራ አያድንም ካለ ግን ምን እለዋለሁ መሰለህ ምን እለዋለሁ አንተ ከንቱ ሰው እለዋለሁ አንተ ከንቱ ሰው ያዕቆብ መልእክት ምዕራፍ ሁለት ቁጥር ሀ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን አባታችን አብርሃም ልጁ ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ላሉ ማንም የዳነን ሰው አሁን ለምሳሌ ወንድማችንን መጡ እንዴ ልዳን ቢለን፣ አይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለ አልለውም እንዳርትል በፍጹም በፍጹም ልለው አልችልም ለምን ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ለምን መላ ትምህርቱን መቀበል ስላለበት ጌታ ኢየሱስን መቀበል ማለት ትምህርቱን መቀበል ስላለበት ስለዚህ ድህነት ማለት የሚጀመር ሳይሆን የሚፈጸም ነው ትዳየ ብዙ ጊዜ ሰው ድህነትን የሆነች እንትን አድርጎ ስለሚቆጥራት ነው ድህነት በምን ይጀመራል ክርስቶስን አምነህ በሚስጥራት በኩል ሚስጥራት ባይዘዊ ጥምቀት ለምሳሌ የሰው ስራ አይደለም ቅዱስ ቁርባን የሰው ስራ አይደለም ክርስቶስ በደሞ የሰጠን ነው አንደኛ ጴጥሮስ ምዕራፍ ሶስት ከቁጥር አንድ ጀምሮ ስታነበው ይህም በክርስቶስ ትንሣኤ ነው ይላል። ስለ ጥምቀት አዳኝነት ከተናገረው አለ ይህም በምነው በክርስቶስ ትንሣኤ በደሞ የተሰጠ ነው። ፊልጵስዎስ ሁለት 12 ላይ ዲ ፊልጵስዎስ ሁለት 12 ላይ ስለዚህ ወዳጆች ሆይ ይላል። ይሄ ለዳኑ ሰዎች ነው። አሁን ለአንድ ክርስቲያን ወንድሜ እንዲለዋል። ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሩ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ፈጽሙ። ይህ ለክርስቲያን ገና። ግን ወደ ክርስትና ሲመጣ አንድ ሰው ምንለ ጸጋው በእምነት ያድናል። ስለዚህ እማን ሲያምን ግን ሙሉን ማመን አለበት። ስለዚህ ያመኑ ሰዎች ድህነታቸውን ደግሞ የሚፈጽሙ ሰዎች ልክ ዕብራውያን ምዕራፍ ዘጠኝ ከቁጥር ሀያ ስምንት ላይ እንዲሁ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ የአድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ይሰማል። ስለዚህ ምን ያደርጋሉ? ሰው ይድናል፣ ድህነቱን ይፈጽማል። ደግሞ ጌታ ኢየሱስ ክርስቶስ መምጫውን ይጠባበቃል። ድህነቱ ፍጹም እስኪሆን ድረስ ይሄ የሚበሰብሰው የማይበሰብሰውን እስኪለብስ ድረስ ያድነን ዘንድ ደግሞ እንጠባበቃለን። ከዛ ሁለተኛ ጊዜ ያለ ኃጢአት ይታይልናል። ስለዚህ እኛ ክርስቲያኖች ድህነትን መጽሐፍ ቅዱስ በነገረን መንገድ እንቀበላለን እንጂ የሆኑ ሰዎች በፈጠሩት መንገድ አንቀበልን። ድህነት ማለት ይሄ ነው። ስለዚህ የምንናገሩ ሰስናል ያልኩም ለዚህ ነው። ለአንድ ክርስቲያን የምትሰብከው ወንጌል አለ፣ ለአይሁድ የምትሰብከው ወንጌል አለ፣ ለአሕዛብ የምትሰብከው ወንጌል አለ። ያ ወንጌል ጅማሬው ክርስቶስ ነው፣ ፍጻሜውም ክርስቶስ ነው። በጅማሬውና በፍጻሜው መሀከል ግን ምን እናደርጋለን? ዝም ብሎ ጸጋው እንደዚህ ግብት ብሎ የክርስቶስ ጸጋ እንደ ማሽን የሚያደርገን አይደለም። ለምን ቅድም ፈለገ እንዳለው ይቆረጣል ይቆረጣል። ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት ነው። ስለዚህ ምን የሚያደርገን ነው? ያ የክርስቶስ ጸጋ ራሱ የሚያሰራ ነው። አንድ ጥቅስ ብዬ በጣም ወደውን ጥቅስ ልዝጋሽ የቲቶ ምዕራፍ ሁለት ከቁጥር 11 ቅድም እንዳልክ ብሏታል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ አሁን ሰዎችን እንዴት ነው የሚያድነው የሚለውን እንጠይቀውስ አየው። 12 ላይ በደንብ መነበብ አለበት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አለ። ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱ የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና ያ ራሳችንን በመግዛትና በጽብቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ የሚያድነን ጸጋ ምን የሚያደርገን ነው? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ኃይል የሚሰጠን ነው። ያንን ኃይል ተቀብለ መልካም ፍሬ ካላፈራበት ምን ትደረጋለህ? ይላል ዮሐንስ ወንጌል ምዕራፍ 15 ቆረጣል ይላል። ስለዚህ ቤተክርስቲያን መጽሐፍ ቅዱስን በሙሉ ስለምትቀበለው እምነት ብቻ ብላ ታስተምረ እንደማር፣ አንድ ጊዜ ሴፍ የተደረገ ሰው ሁልጊዜ ሴፍ ብሎ በቃ አይጠፋም አትልም። እንደ ጆን ካልቪን፣ እንደ ሐዋርያት ግን ድኅነት የምትቀበሉት የምትወለዱበት ነው ከዚያ በኋላ የምትኖሩት ነው። ከዚያ በኋላ ደግሞ የምትጠባበቁት ነው ብላ ቤተክርስቲያን ትሰብካለች። ድህነት እንደዚህ ነው እንጂ የውሸት ተስፋ አይደለም። የውሸት ፈቃ ድናለ መጽሐፍ ቅዱስ ይዛል ስትናገሩ ከያዝኳቸው ከመዘገብኳቸው ጥያቄ ታብራራልኛለች ጥያቄ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው! የሐዋርያት ሥራ 2:19 ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ። ደምም እሳትም፣ የጤስ ጭጋግም ይሆናል። ታላቅም የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ሳይ ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። እሱ እንድገምልኝ። የጌታን ስም የሚጠራ ሁሉ የጌታን ስም የሚጠራ ሁሉ ይድናል። ሁለተኛ ወደ ጢሞቴዎስ ሰዎች ሁለት አስራ ዘጠኝ ነው። እስኪ ያምበል ስንተኛ? ጢሞቴዎስ ሁለተኛ ሁለተኛ ጢሞቴዎስ ስንት? ሁለት አስራ ዘጠኝ ሁለት አስራ ዘጠኝ ሁለተኛ ጢሞቴዎስ ምራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ። የጌታን ስም የሚጠራ ሁሉ ይድናል ይላል የሐዋርያት ሥራ እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከዐመፃ ሁሉ ይራቅ ይላል። አሁን ከዐመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል ስራ አይጠበቅበትም ብናልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ አይጠበቅባሃል እግዚአብሔርን በመፍራት የሱ ብለው የተናገርቶ ሰምታል። ይሄን ነገር እንዴት ነው ምታስታርቀው? አንድ ሰው ጌታ ወይ ጌታን ስላለ ይገባል። አመፀኛ ሆኖ ሊገባ ይችላል። ስራ አይደለም ይሄ። እሺ ቀደም በደንብ አርጌ የተናገርኩ ይመስለኛለ። መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ስራ ሁለት አስራ አራት ላይ ሶ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰጥተው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ቴዲ፣ የጌታን ስም ስለጠራ በቃ ትድን አለ በቃ ሁሉ ነገር አልቆልል ካልክኝ፣ ያን ኤክስፔክት አድርጌ በመጣስ መጽሐፍ የሚለውን ነው የምነግርህ። ቴዲ፣ መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ፣ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ፣ እንዳልከውን ድኛለሁ በቃ በክርስቶስ ኢየሱስ ድራ እናም ይላል። እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መጽሐፍ ቅዱስ የመጀመሪያ ቤቱ የአውራዊ ቅዱስ ዮሐንስ መልእክት ምዕራፍ ሁለት ከቁጥር አንድ ከአንድ ከስድስት ጀምሮ ያለውን ላምብ ደስ ስለሚል ቃሉ ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተሩ፣ እና ጨለማ በእርሱ ዘንድ የለም። ንኪ ከእርሱ ጋር ህብረት አለን ብንል፣ በጨለማ ብንመላለስ እንዋሻለን። አየህ፣ አሁን የዳነ ሰው እኔ ጴንጤ ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦቪስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራ ምን ትሰራለህ? እሱ መጽሐፍ ነው የሚለው እኔ አይደለውም። ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው ልጨርስ ሀሳቤ አታቋርጠም። በጨለማ ብንመላለስ እንዋሻለን እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካለ በኋላ ምዕራፍ ሁለት ከቁጥር አንድ ላይ እንደዚህ ይላል። አሁን ኢን ኬዝ ኃጢአት ብንሰራ ያው ሰው ኃጢአት ቢሰራ ምንድን ነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ፣ አለ ለዳኑት ክርስቲያኖች ነው ይህን የምጽፈው። ዮሐንስ ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ ይህንን ጽፍላችኋል። ማንም ኃጢአትን ቢያደርግ ማንም ማንም ማን ነው? ማንም በኢየሱስ ያመነም ኃጢአት